ሰላም ሰላም ሰላም ሰላም ሙስሊምም ክርስቲያንም እንዴት አደራችሁ? አዳር ትዳሮ ኬዶ ኬኖ ፋይልና ፎሮፎር ነው ብቅጥል ልቅ ፈካ ደመቅነ ጠፍጠሽ ጠንቧ ብዬ መጥቻለሁ ማለት ነው። እንዴት አደራችሁልኝ? ምቀኛ ሸረኛውን የያዘላችሁ ከሴት ምላሰኛ፣ ከወንድ ቦክሰኛ፣ አናግሮ ተናጋሪ፣ ከሐሰት መስካሪ መድኃኔዓለም ይሰውራችሁ። ወጥቶ ከመቅረት ያድናችሁ፣ ከድንገተኛ አደጋ፣ ከድንገተኛ ሞት እግዚአብሔር ይሰውራችሁ። እቅፍ ድግፍ አርግቶ በኪነ ጥበቡ ይጠብቃችሁ። በመንገዳችሁ ሁሉ በምትሄዱበት፣ በምትራመዱበት፣ በምትሰሩበት፣ ቁጭ በምትሉ በምተኙበት፣ ኬሻ በጠረባሳ በህልማችሁ ሰዓት እግዚአብሔር መልካም ነገር ነው ያሰማችሁ። የቤተሰቦቻችሁን ክፉ አያሳያችሁ። የምትሰሩበትን ገንዘብ ንጹህ አውቃችሁን እግዚአብሔር ባርክላችሁ በበረከት በበረከት ያድርግላችሁ። ልጆች ያላችሁ ልጆቻችሁን ፈጣሪ ይጠብቅላችሁ፣ ከክፉ ነገር ይሰውርላችሁ። ያሌላችሁም ደግሞ ውለዱ ክበዱ፣ ወንድ ልጅ እስከነቃጭሉ ሴት ልጅ እስከነ ነብሷ መድሃን ያለም ይስጣችሁ። መጥፎ ባል ያላችሁ ደግሞ ከጥሩ ባል ጋር ያጣብቃችሁ። ልባችሁን የረሰረሰ ትኩስ ኧረ ትኩስ ከሆነማ ይቀጥላል። የቀዘቀዘም ችግር ፈጣሪ ሆይ እንደ ራሱ የሚወደውን ይስጣችሁ እያልኩኝ ማለት ነው። መጥቻለሁ ማለት ነው። እንዴት አደራችሁልኝ? አዳራችሁ ትዳራችሁ ኦኬ ዶኬ ነው። እኔ ፈጣሪ መድኃኔዓለም ክብር፣ ምስጋና፣ አምልኮ፣ ውዳሴ ለስሙ ይሁን። አራት ትግሬ ወደ ሰቅዬ ነው ያደርኩት። ሽ ብዬ በ እየቃዣው እየቀዣዣው ነው ያደርኩትኝ። አላችሁልኝ በጭንቀት በሐዘን በመከራ ሄልሻ እንዴት ሆነች? አበጦች ሆይ ተመረመረች? ጧጠንቧለች ሆይ ፍልጥ አለች ሆይ ብላችሁ ስትጨነቁ ስትጨናነቁ ያላችሁ እህቶች አላችሁ በቁማችሁ ያልተኛችሁ እንደዚሁም በጠረጋ በውልወላ በፈለጣ ያላችሁ በሆድ በመጠቅጠቅ ነስካፌ በመጠጣት ቁጭ ብላችሁ የሄሊሻም ቪዲዮ ድጋሚ አናት አናት በአናቱ እያያችሁ ያላችሁት አላችሁልኝ፣ ፈጣሪ ይጠብቃችሁ፣ ወዳችኋለሁ፣ አከብራችኋለሁ። ክፏችሁን አያሰማን የማንንም ክፉ መድኃኔ ዓለም አያሰማን ላለም። ከዚህ በመቀጠል ሄሉንና ሄሉን ሄሉን እንዳልክን እንደዚሁም ያብንንና ልዑልንና እና ልዩን ይዤ መጥቻለሁ። ትላንት ሰርቻለሁ ወይም በእርግጥ ማለት ነው። ከዚህ በመቀጠል ያ ያብ የ የእኔ ጌታ አለ ግራ

ለማንኛውም ትላንት በሰሩት ላይ ማለት ነው፣ ልዩ መመርመር አለባት እያለች ነው እንግዲህ ከእናንተ ህይወት ውስጥ ለመውጣት ትክክለኛውን ማወቅ አለብኝ እያለች ነው። ያብ ደግሞ በፍጹምም እያለ ነው። ግራ ገብቶታል። ጭንቅሌውን ይዞ ብሏል ማለት ነው። እና ሄሊሻ ደግሞ ሄሊሻ እንግዲህ እኛንም በደስታ ሞልተሽናል። እኔ ግራ ገብቶኛል። ግን ድራማ ነው፣ በነገራችን ላይ ስራ ነው፣ ይስሩ። በዚህ እንደው ባታረግዝ ራሱ ወደ እሱ ወረድ ወደ ራሷ እንዲመጣ ያደረገችው ሲስተም ነው፣ በነገራችን ላይ ግን ማለት ነው። አሁን እሱ ለቤተሰብ ለእናቴ ነግሬያለሁ ብሏል። እዛ ላይ ነው ትንሽ ችግር፣ ምክንያቱም ውሸት የሆነ ነገርን ለቤተሰብ እሱ የደስታን ብዛት ለእናቴ ደውዬ ነግሬያታለሁ፣ ደስ ብሏታል ብሏል፣ ማለት ነው። በዛን ሰዓት ደግሞ ሄሉ ቢያንስ እንኳን እኔ የሄሉ ማለት ድራማን ቢሆን ሰውን እንዲያሳምን በዛን ሰዓት ላይ አብረው ነው ያደሩታል። በአደሩበት ሰዓት ላይ ዱብሴሽን እቅፌሽን ልፌሽን ስታደርገው እኔ እኮ አንተን አለማጣት ፈልጌ ነው እንጂ እኔ አላረገዝኩም ብላ እኮ ማቀዝቀዝ ትችል ነበረ።

እውነቱን ንገራት አልፈልግሽም ብለ አፍርጠው በቃ፣ አፍርጠውና ከሄዱ ጋር ቀጥል። በልጆቹ ህይወት አትጫወት። ምንድን ነው እንዲሁ ለወዱ አይሆንም። አየድልወየድልት አስለቀሰኝ ብላ እና የምልላችሁ ነው ሄሉም እዚህ መዋሸትሽ ልክ አለ፣ አይደለም ምክንያቱም፣ ቤተሰብ ጋር የደስታ እናቱ አሁን እናቱን ራሱ ለማሳመን በጣም ይከብደዋል። ሁለተኛ ነገር ደግሞ እንደማ- እንዳይተማመንብሽ ነው ያደረግሽው። ሶስተኛ በእርግጥ አልተመረመርሽም። ሲቀጥል ደግሞ ያብ ትልቅ ስህተት ያለብን። ከዚች ከልዩ ይልቅ ሄሉ ነው ማመን ያለበት። አልመረመርም ካለች መብትና ዲሞክራሲ አለች። ይሄ ሁለታችሁን ብቻ ነው የሚጠቅሰው። ሲቀጥል ደግሞ ከምንም በላይ እምነት ይቀድማል። አምንሃት በደስተኛ ሆነ ተቀብልሃት አላለን። እሷ ንመርመር እሷ አስመርምራ ስላለች ማስመርመር የለባትም። ሲቀጥል ደግሞ ካላመንክ ፊንክርክር ብለህ ቅርብ እኛ እናሳድጋለን። እነ ትክክል ነሽ እናሳድጋለን። እኛ እንዳሳበጥ ነው ኢዲዲያን እንዳስወለድ ነው እናሳድጋለን። ችግር የለም

አው ኢዲዲያን እያርገበገብ ነው ነው እዝም እዝም እዝም እዝም እያደረግን ማለት ነው። ስለዚህ እነ ትክክል ነሽ እኛ እናሳድጋለን፣ ግን አንተ በቃልህ ጽና። እቺ ልጅ ልዩ የምትባለውን ከህይወት አውጣ ሁለት ወዱ አይቻልም ማለት ነው እናም ይሄንን ነው የምንል፣ የሄሉን ደስታ እንፈልጋለን ሁላችንም ማለት ነው። እዚህ ጋር ጂጂዬ ያብን ርገጩ ምናምን የምትሉ ልጆች ማለት ነው፣ እኔ እንደዚህ አይነት ባህሪ የለኝም፣ መቼም ቢሆን አልረግጥም። ከእንዳልክ ጋርም የዛን ስቆም የምታውቁ ልጆች ታውቃላችሁ። ከእንዳልክ ጋርም ስቆም ሁለቱንም ለይቼ አልነበረም የማየው ሁለቱንም በአንድ አይን ነው። እስከ መጨረሻዋ ድረስ ስታገል የነበረው አሁንም የያብና የሄሉን እስከ መጨረሻው ነው የምታገለው። ሰው ስደቢ ስላለኝ አልሰድብም። ምክንያቱም አይምሮዬ ነው የሚያዘኝ። ገባች? በአይምሮዬ ነው፣ በሰው ሳይሆን በራሴ ነው መመራት የምፈልገው። ሲቀጥል ደግሞ የሰው ልጅ ፍፃሜውን ሲያይ መጨረሻውን ሲያዩ ነው ሰው ላይ ድንጋይ የሚወረውረው ማለት ነው። ስራ ከሆነ ስራ ነው። አዎ በእንደዚህ አይነት ነገር ሊሰሩ ይችላሉ። ነገር ግን ትክክለኛው ነገር እንዲ ነው ወይ የሚለውን እኔም እናንተም አናቅም። ምክንያቱም በውስጥ እነሱ የጨረሱት ነገር ሊኖር ይችላል። በቤተሰብ ማለት ይፋ አይወጣም ብሏል አደለ ከዚህ በፊት ያብ ስለዚህ በውስጥ ጨርሰው፣ ነገር ግን በስራ ስለሆነ ድራማ ስለሆነ በስራ ስራ እስከሆነ ድረስ በሚዲያ እንደ ስራ ነው እንጂ የሚቀርቡት እንደ ፍቅረኛ ሆኖ ላይቀርቡ ይችላሉ፣ እና ተለያይተው ወይን ጠልቷት ምናምን ሳይሆን በውስጥ እርግጠኛን እየጨረሱት ነገር ይኖራል። ገባችሁ አይደለ? ይሄ ግን ስራ እስከሆነ ድረስ እንደ ስራ ነው አብረው እየሰሩ ያሉት ብዬ ነው። ስለዚህ እኔ አልረግጥም፣ አልሰድብም ምክንያቱም በውስጥ ሁሉን ነገር ጨራርሰው ሊሆን ስለሚችል መጨረሻ ፍጻሜውን እስከማይ ድረስ እኔ ከአንድ በቴ ያብንም አልወቅጥም ሄሉንም አልወቅጥም። ሄሉን በእርግጥ ካጠፋች እቆጣታለሁ፣ እሱም ሲያጠፋ እኔ እቆጣዋለሁ እንጂ እንዲህ ነው ብዬ አልረቅጥም። ከዚህ በፊትም ታውቃላችሁ ከእንዳልክ ጋር ስቆም እስከ መጨረሻዋ ድረስ ነው የቆምኩት። እስከ መጨረሻዋ በሱ ምክንያት ነው ከግሩፕ ሁሉ ተለያይቼ ልወጣ የቻልኩትኝ ማለት ነው። ምክንያቱም ወደ እንዳልክ ታዲያለሽ እያሉኝ ማለት ነው። እኔ በአንድ አይን ነው ሄሉንም፣ እንዳልክንም አንድ አይን ነው የማያቸው። እንዳልክንም እንዲህ ብዬ እሱንም አልወቅጥም እሷንም እንዲህ ብዬ አልወቅጥም። ግን ሲያጠፉ ሁለቱንም እኩል ወቅጣለሁ። እሱንም የልቢፍ እንድታድርጊ እንትን እላለሁ። ሄሉን አብሶ በቴሌግራም ሁሉ ሳይቀር ነው ምጨውባት የነበረው ማለት ነው። እንዳልክንም እንደዛ ለዛ ነው እንደ ጦር የሚፈሩኝ በነገራችን ላይ በጣም በጣም ነው እንትን የሚሉት እና ፊት ለፊት ነኝ እኔ። እንደዚህ ሰው ምን አለኝ ይሄን ሰው አወቅኩ እንትን ምናምን ነገር የለም። የተሰማኝን ስሜት ፊት ለፊት ነው ማፈነደው። ያ ሰው ወደደኝ ጠላኝ አያገባኝም። ለምን የውስጤ ለምን አምቃለሁ? አስመስዬ ግን መኖር አልችልም። አሁን አስመስለው አንዳንድ ሰው ጥፋቷን አሁን ለምሳሌ የሄሉን ጥፋት እንኳን እያወቁ ልክ እንዳላወቁ ሁነው ማለት ነው ይልዬ አይዞሽ ሽር ጉድ ብለው እግራቸውን ዘርግተው የሚከታተሏት አሉ። ይሄ አይደለም የሚወድ ሰው። እውነትንና እውነትን ይዞ ይወጣል። ስታጠፋ ይቆጣል፣ ደህና ስትሰራ ይደግፋል። ግን ጥፋት ካለባት ደግሞ ቁጣ ያስፈልጋል ማለት ነው። ለማንም ለያብም ለእንዳልክም ሳታደሉ እኩል መቆጣት ነው ያለባችሁ እንጂ ሴት ስለሆነች እሷ እንዲህ ነው አይባልም። የሰው ልጅ ሁለቱንም ከወደዳችሁ፣ ሁለቱም አንድ ላይ እንዲሆኑ እንዲጣመሩ ከፈለጋችሁ፣ ሁለቱንም አንድ አይን ነው ማየት ያለባችሁ። አንድ አይን አንዱ ሲያጠፋ፣ እሱንም እንደ እህት እንደ እናት መቆጣት ነው እንጂ ስድብ፣ እንደዚህ እንደዚህ አስፈላጊ አይደለም ብዬ ነው የማስበው። አሁንም ስራ ነው እንጂ እየተሰራ ያለው የአብና ሄሉ ተለያይተው አይደለም። በውስጥ ሁሉ ነገር የተጠናቀቀ ነገር አለ አለ ስላለም ነው እንደዛ ብዬ የማውረው። እና ክፉ አንደበት አታውጡ ለማለት ነው። እና ከዚህ በፊት ሁሉን ነገር በውስጥ ነው የምንጨርሰው ብሎ እኮ ያብ ደጋግሞ ተናግሯል ማለት ነው። ስለዚህ እኔ ያብን መቼም ቢሆን አልወቅጥም፣ ሄሉንም ቢሆን መቼም አልወቅጥም። ሲያጠፉ እንደ ጥፋታቸው እቆጣለሁ። ከዚህ በፊትም እንዳልክን እንደዛ ነው የነበርኩት። የምታውቁ ልጆች ታውቃላችሁ። እንዳልክንም ሳስታጥቅ እስካፍንጫው ነው፣ ሄሉንም ሳስታጥቅ እስካፍንጫዋ ነው። ለምን ጥፋት ከሆነ ጥፋት ነው። ያልታያትን ነገር እንዲታያት ማድረግ ብቻ ነው። አስመሳይ መሆን ጥሩ አይደለም። አስመሳይ ማለት ስለምትወዷት ብቻ ጥፋት ስታዩ ድርግ ሽፍንፍን አድርጎ ማለፍ አይደለም አይደለም፣ መናገር፣ ማውጣት ያልታያትን ነገር እንዲታያት ማድረግ ነው ብዬ ነው ማስበው። ከዚህ በመቀጠል ያም የምትወዳት የምታፈቅራት ከሆነ በድራማው እንደዚህ በምናየው ነገር ከሄዱ ጎን ነው እስከ መጨረሻው። አለማስመርመር መብቷ ነው። እንትን ማለት አለማስመርመር መታኑ ልዩ የሚያገባት ነገር የለም። የሚያገባቸው አንተና እሷ ብቻ ናቸው። ልዩን ግን ከህይወት ማስወጣት አለብህ። የልጅህን እናት አቅፈህ ደግፈህ ፈርግተ መያዝ መንከባከብ ነው ያለብህ ማለት ነው። ልዑል ላይ ግን ለውጥ አላያችሁም? ልዑል እኔ ለውጥ አይቼበታለሁ። አሁን የእሷን ደስታ እየፈለገ ነው ያለው እንጂ የክፋት ልቡ ይሄ በቁራኛ አይን የሚያየው ነገር ሁሉ እየጠፋ ነው ማለት ነው። ስለዚህ ልዩዬ የጨርቅሽን ጠቅልለሽ እልም በይ ማለት ነው። ደግሞ ከዚህ በመቀጠልም እንዳልክ ከትላንት ወዲያ የሰራውን ታውቃ እሷ የኔ ነች፣ እስከ መጨረሻው እጠብቃታለሁ። አብሯት የሚሆኑት ያሉት ወንዶች ሁሉ ከእሷ ጋር አይዘልቁም እና እኔ የተነገረኝ ነገር አለ ብሏል። እንግዲህ ሱባኤ ገብቷል ነበረ በዛን ሰዓት፣ ምናልባት እግዚአብሔርም ተናግሮት ይሆናል፣ አርሴማም ተናግራው ይሆናል። የሆነ ብቻ ተስፋ ያደረገበት ነገር አለ ብዬ ነው ማስበው። መጨረሻውን እናያለን። ሲቀጥል ደግሞ እሷ የኔና የኔነች። ማንም ሰው በኒዩ በእሷ ቦታ ማንንም አልተካም። የሚመጡት ሴቶች ሁሉ እኔን ለፍቅር ብለው ወንድ ነው መስሎ የሚታዩኝ ብሎ አንዷን ልጅ ፊንኪርኪርኪርኪር ብሎ አሳብዷት እቺ ልጅ ግን የምታስታውስ ከሄሉ በፊት ነው። እቺ ልጅ ግን የሚያውቃት እዚህ ላችኋል አፍቅራ በጣም ታማ ምናምን ብለው ለሶስት የመጀመሪያ ጊዜ ሄሉን ሲተዋወቃት ከዛም በኋላ ሶስት ልጆች ሁለት ልጆች መጥተው እንዴት ከእሷ ከሄሉ ጋር ትተቃቀፋለ እሷ በፍቅር እንደዚህ ላንተን እሷ ነች አሁን ተመልሳ የመጣችው ማለት ነው። ስለዚህ አሁንም እያስረዳት ነው። ወንድ መስሎንም የሚታየኝ እያላት ነው። እንግዲህ የእንዳልክና የሄሉ ነገርስ እሱ ደግሞ በ ሱባኤ በገባ ሰዓት የተነገረ ነገር አለ። እስከ መጨረሻው ድረስ ጠብቃት አለው። አብሯት የሚሆኑት ሁሉ አብሯት አይዘልቁም። ነገም፣ ዛሬ ህይወቴ፣ ሞቴም ከሷ ጋር ነው ብሎ እንዳልካለም ዘጠኝ ብሎ አለ። በኔ ጥፋት ነው እዚህ ነገር ውስጥ የጠፋ ያለ፣ የገባችሁ የምታደርገው ሁሉ ትክክል ነው። እሷ ትክክል ያልሆነችበት ነገር ሁሉ የለም። እሷ ሁሉ ነገር ትክክል ነች። ምንም አይነት ስህተት የለባትም ብሎ እንዳልክ ለልጅቷ እየተንቀጠቀጠ በቃ አንቺ፣ እናንተ ስሟን ሲያነሱበት ራሱ እንዴት እንዳደረገው አይታችኋታችሁም እግዚአብሔርን እንዲቅጥቅጥ እኮ እኔ እንዳልክ እንዲ ሲሆን አይቼው አላውቅም። መድኃኒዓለምን ለምን በስልክም እንደ በቃ ከሷ ውጭ ማንን እንደማ እስከ መጨረሻው እንደሚጠብቃት ነው እሷ የኔ ነች ነው ስደውሉለት ራሱ የሚናገረው ማለት ነው። እኔ የተነገረኝ ነገር አለ ብሏል። በቃ ይነገሩኝ አባቶች አሉ እስከ መጨረሻው ጠብቃት አለው። ይኔ ነች እና፣ ለልጅቷ ግን እሷ እኮ የራሷን ህይወት እየኖረች ነው፣ እንዲ እንዲ እያለች ነው። እና ስህተት ብትሰራ ምናም እሷ ስህተት አልሰራችም። እሷ ትክክል ነች፣ የምታደርገው ሁሉ ትክክል ነች። በራሴ ጥፋት ነው። እንዴት እንዳንቀጠቀጠው እናንተ። ስለ እሷ ልጅቷ ክፉ ስታነሳ እግዚአብሔር በኢየሱስ ስሜ ወይ ወይ ወይ ወይ ልጅቷማ፣ ጭንቀት ይሄማ የተሰራብህ ነገር አለ አለችው። አንቺ ራሱ ተሰርቶብሻል እንዲ ያላት። እሱ እውነቱን እኮ ነው። እንዲህ ከሄሉ በፊት ነው እቺ ልጅ እየተንቀጠቀጠች ያለችው። ከጠፈር ቆሻሻ ራሱ አልቆጠራትም። ይሄማ ከባድ ችግር አለ። እንዲህ አንቀጠቀጠው እኮ እግዚአብሔርን። ክፉዋን ማንም ሰው እንዲያነሳበት አይፈልግም። በቃ ንጹህ ሴት ነች አለ እኮ። በቃ እሷ ትክክል ነች፣ የምታደርገው ሁሉ በራሴ ጥፋት ነው እኔ ባጠፋው ጥፋት ነው። ምንም ብታደርግ አባባሉ እንዴት ነው? ምንም ስህተት ብትሰራ፣ ምንም ብታደርግ፣ ምንም ነገር ብታደርግ ትክክል ነች። አሁንም የምታደርገው ነገር ሁሉ ሰዎች እንደሚያደርጉት ነው እያደረገች ያለችው። ስለዚህ ያንንም እንትን ብላ ብትመጣ እቀበላታለሁ። እሷ የኔና የኔ ብቻ ነች። አቤት ጌታ ሆይ ተመስገን። መድሃን ያለምዬ እንዲህ ለመመስከር ያበቃው ክብር ምስጋና አምልኮ ወዳሴ ለስም ኪውድ። አቤት አቤት አቤት አቤት አቤት አቤት አቤት አቤት። እኛማ በሱ ያላየነው ስንት አለ እናቴ ጆሮአችን እስኪቆረቆር ድረስ በሱ ምክንያት እናቴ ከስንቱ ጋር ተካንተናል በሱ ምክንያት። በእሱ ስንቱ ሰው ታሟል፣ ግን መድኃኔ ዓለም ነገሮችን ይለውጣል። እውነተኛ አምላክ ነገሮችን እግዚአብሔር የሚፈልገው ንጹህ ልብን ብቻ ነው። እግዚአብሔርን ንጹህ ልብ ስለሆነች ነው ዛሬ እንደዚህ የሚቆጨው የሚያንገበግበው፣ በቃ እንዲህ እስከ መጨረሻዋ ድረስ የኔነሽ ብሎ የሚጠብቀው ያ የንጹህ አምላክ ነው። እንዲህ ተስፋ አድርጎ እንትን ሊለው የቻለው እና በጣም ይገርማል። የሰው ልጅ መልክ ውበት ከንቱ ነው እና እቺ ልጅ አሁን ቆንጆ ነች፣ ምንም ሚያንሳት ነገር የለም። ግን ከዝምብ ያህል ቦታ እንኳን አልሰጣትም ቦታ ስለ እሷ ስታነሳበት ራሱ ያንቀጠቀ ስለ እሷ ሲያነሱበት ራሱ ስሟን በክፉ ማንም እንዲያነሳ ስለ ሄሉ አይፈልግም። በእውነት እኔ በጣም ነው ይገረመኝ። አቤት ተመስገን መድኃኒዓለም ክብር ምስጋና አምልኮ ውዳሴ ለስሙ ይሁን። ነገርን ሁሉ ለካ የምትቀይር አምላክ ነክ እውነት እግዚአብሔር ይመስገን ስለው ነገር መድኃኔዓለም፣ ያለም ክብር ምስጋና አምልኮ ዳሴ ለስሙ ይሁን። ይሄ ማየት ራሱ ትልቅ ነገር ነው። አስባችሁታል? አሁን እሷ በምትሰራው ነገር ሁሉ እርግጠኛ ነኝ፣ እንቅልፍ አይተኛም እየደጋገመ ይከታተላታል ብዬ ነው ማስበው። ያያታል፣ በቃ ስለሚያፈቅራት እየደጋገመ ያያታል። ወይኔ የኔ ብትሆን እኮ እንዲያ እንትን አትልም፣ የኔ ብትሆን እኮ እንዲያ አትልም ምናምን እና እንደሚከታተላት እና ነገሮች ሁሉ አልፈው ወደ እሱ እንደምትመጣ ነው እሱ ተስፋ እያደረገ ያለውና እንግዲህ እውነት እህል ውሃ ለሱ ከሆነ እግዚአብሔር ምንም የሚሳነው ነገር የለም። እህል ውሃ ለያብ ከሆነም እግዚአብሔር የሚሳነው ነገር የለም። እናያለን አርግዛለች እየተባለ ኮነ ይሄን ነገር እየተናገረ ያለው ማለት ነው። ለማንኛውም እንዴት ናችሁልኝ አላችሁልኝ ወይ? እና ዛሬም እንግዲህ ቅጥቅጣ ይኖራል ብዬ አስባለሁ። ሄሎ አልመረመርም ብላ ሂዳለች። እንግዲህ አስገድዶ የሚያስመረምራት ከሆነ አናቅም ግን አስገድደ ካስመረመርካት ጥሩ አይመስለኝም። ሲቀጥል ደግሞ አንዳንድ ሰዎች አላችሁ እንትን ያብን የምትወቅጡት ማለት ነው፣ ወቅጥ አርግታችሁ የምትወቅጡ። አዎ እሱም እኮ ትክክል ነው፣ እሱም ሲናገር ምክንያቱም፣ ከልዑል ጋር አብራ አንድ ቤት ውስጥ ስለነበረች ሊጠረጥር ይችላል፣ ይሰማዋል። ስለዚህ ሊጠረጥር ይችላል። ለምን ሊጠረጥር ይቻለ? እግሩን እያሻሸችው ነበረ፣ የተፈነከተ ጊዜ ትዝ ይላችኋል። እግሩን እያሸችው ንክትክት እያደረገችው ነበር። ያ ነገር እንኳን እሱ ሴትን ድረስ ያጠራጥራል። ትክክልም ነው ቢጠራጠር ማለት ነው። ነገር ግን ይሄን ያህል እሷ አንሶላ አትጋፈፍም። ምክንያቱም ጠንቅቆ ያውቃታል ግን እቺኛ መርዝ ልዩታ የተባለችው አይምሮን እየጠቀጠቀችው ነው። አመንክም አላመንክም ኢዲዲያን እናስወልደዋለን፣ እኛ ራሱ እንዳዋለድ ነው፣ እናሳድጋለን። አዎ የሄዱንማ መጨረሻ ሳናይ ምንም ነገር ክፉ ነገር እኔ በራሴ ያልናገ ኢዲዲያንም እያቀነባበርኩ ለቋለ ኢዲዲያ የኔ ጌታ፣ ስንት አመት በሙሉ አስረግዤ በስንት ጊዜ አስወልጄ። ኢዲዲያ እኮ የእንዳልክ ልጅ ነበረ፣ የእንዳልክ ልጅ አስረግዤ አሳብጬ በቃ አሁን እኮ ነው ያስወለድኩት። የእንዳልክ ልጅ እኮ ነበረ። ኢዲዲያ እኮ የእንዳልክ ልጅ ነበር። የጠነሰስ ነው እኔ አይ ብራምባ ብራምባ አለብዬሽ እኔማ አድርገብ ጋቢ ነው መሆኑ እናቴ ዲንግልናው ሲወሰድ እፍ እፍ እያልኩ ግማሹ ወጥ ቤት፣ ግማሹ ዘፈኛ ሁሉ ተመድቦ በአንድ ሁሉ ዘፋኝ ሁሉ ተመድበል ነበረ። እናት አንሶላ ገላጭ፣ ምግብ አቅራቢ ሁሉ ነበረው እኮ እንዳልክ። አቤት አቤት! አይ ሄድዬ ብራምባውንም ሳላድገ መግብ ብራምባውንም ሳልብ ጦህ አድርገሽ ለየሽ። አዎ ጦሽ እኮን ያደረግሽው። አይ እኔ እኮ የዛን ቀን እኮ አለኩ ያ እንደ ዛሬ ቀን ደስ ብሎኝ አያውቅም። ብሎ እኮ ነው ሊያሻለፉ። አይ አይ እኔ እኮ የዛን ቀን እራሱ ነጫጭባ ሁነሽብኛል፣ ነጭ ሁነሽብኛል እኮ የልየ እንዲሆ አላዋርድም ብዬ ነው ዝም ያል። ነጭል ማሁን ወይ አህመድ ነው የዛን ቀን ያደረጋት፣ ያ አህመድ እኮ ነው ያደረግ። ምን አድርግተት ነው? ግል ልጅ ፊቷ ሁሉ ጭር ብሎ ነበረ ከአልጋው ስትነሳ። እናቴ ሰው ሸፋፋነቷን ይጠብቃል። እሷን ደግሞ ድንግልናው ነጭን ያደረጋት ነጫጭባ፣ ድክሜሽን ልፍስፍስ ይሽን ያደረጋት የልየዛን ቀን ሞጣ ብሏል ሰው እናቴ እግሯ ይሻፈፋል። እኔው ድሽክር መጥላለች ሲል እግርሽም ሳይሻፈፍ

ሰምቻችኋለሁ አከብራችኋለሁ፣ የኔ ውዶች፣ የኔ ማይ ፎንቃዎች፣ የኔ ማይ ላቦች። ሁለት ቀን በሙሉ ታፍኝ የነበረ ሰውዬ ያሎጥ አልፈሳላ ጋሳ ብሎኝ፣ ወይ ወይ! እንዴት ነው የሚጨንቀው? ግን እናንተ እና ጭንቅ አላለኝ እኔ። ነፃነት በጣም በጣም ጥሩ ቤት ነው፣ እግዚአብሔር ይመስገን። ያለውት ክርስቶስ እንደናት እንዳባት። ምን ነፃነት ያለው ቤት ነው ያለውት። ግን ሰውየው ቤት ሲውል፣ ትላንትና ህርሞም ቢውል ሁለት ቀን ቢሆን መንፈስ ጭንቀት እዝጊዮ ስልክ ባይኖር ማን የምጨልላለሁ? እናቴትም እብድንም አምስት ደቂቃ ወዮ አስሬ ይገባለሁ ጆሮዬ ላይ አድርጌ ሀያ አራት ሰዓት ነው የሚውለው ስልክ። በእረፍት የለውም ስልክ ከጆሮዬ ከእንትን አይለይም። ግን ማለት ነው ሳለፈልፍ ቆይቼ ጭንቀት እናቴ እያጮለኩ አስሬ የማያችሁ ዋይ ዋይ! ለማንኛውም ዛሬም ይመስለኛል ትኩስ ትክነታ ሊኖር ይችላል፣ ግን ድራማ ነው። እሺ ስራ እስከሆነ ድረስ መስራት አለባቸው። እንደ ድራማ ሆናችሁ እንትን በሉ እሺ። እና ያብና እሷ እንደዚህ እንትን አይደለም፣ ስራ ስለሆነ ነው። ወዳችኋለሁ፣ አከብራችኋለሁ። መልካም ውሎ፣ ፈጣሪ ይጠብቃችኋል።